ጥንዶቹ መጥቷል። እንኳን ደህና መጣችሁ። እኳ አግማስ ኢትዮጵያ ዛሬ ሂታሙን ሊያሳምር ታሙ ሆስክ ወፊዳሊተናፊሱ ነው። እንግዲህ ለተከታታይ አምስት ቀናቶች በተለያዩ ካምፖች ላይ በተፈጥሮን በሰው ሰራሽ አደጋዎች ምክንያት ተፈናቅለው ለሚገኙ ወገኖቻችን የገቢ ማሰባሰቢያ በአግማስ ኢትዮጵያ የቀጥታ ስርጭት ፕሮግራም ላይ ነው የምንገኘው። በዚህ ዝግጅት ላይ የዛሬ ስድስት ወር ገደማ ጳጉሜ። ስድስት ወር አምስት አካባቢም ላይ ተመሳሳይ ቻሌንጅ ቆንጆ ቻሌንጅ አድርገን አልሐምዱሊላ ያሰብነውን አሳክተን ነበረ። ዛሬም እንግዲህ በሁለቱ ጥንዶች አማካኝነት ራሳቸውን፣ ጊዜያቸውን፣ ጉልበታቸውን ለዚህ ቻሌንጅ ሰውተዋሉ። በጣም የሚያጅበው ደግሞ ፋቴን ሁላ ይዛችሁ ነው የመጣችሁት ዛሬ አላህ ይቀበላቸው። እዚህ ቤት ውስጥ እንደው ገጭ ጓይ ሌለው

ዛሬ ቢኖረን ኖሮ እዚህ ሰው ፊት ቆመን አምጡ ባላልን እራሳችን ሸፍነን እንዳለ አቋቁመን አደራጅተን ምናምን ነገር እኔ ግን ለሀያታችን እንኖር ንኖር ነበርና ዛሬ ሰው ፊት እንድንቆም ሰው እንድንጠይቅ ሰበብ የሆነው ይሄ ነው። አላህ ለሁላችንም ሪስኩን ይፈትለን። አሁን ቀጥታ ወደ ቻሌንጁ ነው የምንሄደው። ቻሌንጁ የተዘጋጀላቸው አስር አስር ጥያቄዎች አሉ። እነዚህን አስር አስር ጥያቄዎች የምትመልሱት ለአንተ አስር ለእሷ አስር ነው። አስሩንም ጥያቄ የምትመልሱት ጆሯችሁ ላይ የሚከፈት አንድ ድምፅ አለ

ለ ለብ ተስፋ አደረጋለሁ። መርሀባ ይሄ ድምፅ ይከፈትና ከኔ ለእናንተ የሚቀርቡ ጥያቄዎች አሉ። እነዛን ጥያቄዎች ከመለሳችሁ አስር ጥያቄ አስር ጥያቄ ለሶፊ አስር ጥያቄ ለአንተ ነው። አንድ ጥያቄ በሰዓታችሁ ቁጥር ሀምሳ ሺህ ብር በአስር ጥያቄ አምስት አምስት መቶ ሺህ ብር በድምሩ አንድ ሚሊዮን ብር። አላሁ አክበር ተክቢር። አላሁ አክበር ተክቢር።

ሳይፍ እንዲህ ያዳመቅ ነው ነው የምንሄደው። እጅግ በጣም ፈኒ የምናደረግበት ነው። እየተዝናናን ለወገኖቻችን ደግሞ የደስታ ምንጭ ለመሆን ከችግራቸው ለማውጣት እኛ እዚህ ስንዝናናም ስንስቅም እናንተም እየሳቃችሁ ገንዘባችሁን እንድሰጡ ለማለት ያክል ነው። በቀጥታ ወደ ቻሌንጅ ዩኒት፣ ከማን እንጀምር? አንዳንድ ጥያቄ ሙቢ አይደለም ብላችሁኛል። አብሽር ደንግጠ ቡራዩ ነው የምትሄደ። እዛው አጠገቡ አሉ። አብሽር እዚህ ለመሆኑ አላሁ አክበር። ተክቢር አብሽር። ዳኛው እኔ ነኛርን። ከዚህ በኋላ የሚነየተው እያንዳንዱ ብር ከቻሌንጁ የሚቀነስላችሁ ነው። ከአንድ ሚሊዮን ብሩ የሚቀነስ ነው። ስለዚህ አንድ መዝጋቢ ለብቻው ስክሪፕቶ እና ወረቀት ይዛችሁ ዶክተር የታለ ወይም አንዳችሁ ያዙላቸው። ከዚህ በኋላ የሚነየተው አንድ ሚሊየን ብር የቻሌንጁ አካል ነው የሚሆንላችሁ። ተክቢር አንድ ወንድማችን ከአሜሪካ በሁለት መቶ ዶላር ጀምሮታል። አላህ ይቀበለው።

ይሄ ኮንፊደንስ ይሰጥ። አንድ ሚሊዮን ከሞላ እኮ አንተ ዘና ብለህ የምትመልሰው ጥያቄው። ከዚህ በኋላ የምትሳሳት እራሱ አያሳስብም። ህጉን ልነግርህ ነው። አግዢ ተባበርኝ። የለም እሺ፣ ድምፁ እዛ ይከፈታል። እኔ የምጠይቅህን ጥያቄ ትመልሳለህ። ሳልሰማህ ሾርተህ ጥያቄ ነው የምጠይቅህን። እየሰማህ ነው እኮ ተከፍቶ ነው ይሄ። አዎ እሱ ተከፍቶ የእኔን ጥያቄ ትሰማህና፣ ድምጼ ካልተሰማህ ገምተህ ትመልሳለህ። ኦኬ፣ ከንፈር እንቅስቃሴ ዲፕስ ኢንኩን አይተህ ገምተ መመለስ ትችላለህ። ተግባባ። ስለዚህ አስር ጥያቄ ያለህ ነጥብ እያዝልሃል። አንድ ጥያቄ ሰሰት ሃምሳ ሺ ብር አንተና ሶፊያ የተጋባችሁበት ቀንና አመትን ጥቀስ። አንተና ሶፊያ የተጋባችሁበትን አመትና ቀኑን ጥቀስ። ሁለት ሺህ አስራ አምስት ተክቢር ተክቢር ማንክፈት አለ ተክቢር ስትሉ ይሰማ ነበር። ተሁነው እንዴላ አምልሃል ሞራል ሞራል ሞራል ተክቢር። እኔ እንኳን እኮ ዚህ እየተሰማኝ ለሶፊ ስታ- ሁለት ሁለት ብቻ ነው የሚደገመው። ሶፊ ከእኔ ጋር ነሽ፣ ከእኔ ጋር ነሽ። በጣም ነው የሚፆኸው። የኔ መንገድ ቴሌቪዥን ፕሮግራም የሚተላለፍበት ቀንና ሰዓት? የኔ መንገድ የቴሌቪዥን ፕሮግራም የሚተላለፍበት ቀንና ሰዓት ቅዳሜ ምሽት ሶስት ሰዓት አቆ የመጀመሪያ ነው። ሳዳም ሁሴን ለሞት የበቃው በምን ምክንያት ነው? ተሰቅሎ ይሰማል። ይሄ ይሰማል። መልሱ ትክክል አይደለም፣ ግን ሀሳቡ ትክክል ነው። ያዳለው ነ እሺ፣ ቀጥል። ልቀጥል ከፍተህላታል። እሺ፣ እሺ፣ በዚህ የገቢ ማሰባሰቢያ ላይ የተገኙ ሶስት እንግዶችን ጥሪ አስብለህ በለላታ በዚህ የገቢ ማሰባሰቢያ ዝግጅት ላይ የተገኙ እንግዶችን ሶስቱን ጥሪ ቃስበል ሌላ ኤርፎን ከውስጥ አላረክሽማ? አላረገችም። ቆይ ቆይ ቆይ ቆይ መስማት ተጀምሪያለሽ አንቺ። እሺ እሺ፣ በዚህ የገቢ ማሰባሰቢያ ላይ እስካሁን የተገኙ ሶስት እንግዶችን ጥሪ ለገቢ ማሰባሰቢያ። ለምን? እዚህ መታች ነው እንደ ያለ ሌላ ሞክሪ ሞክሪ። አንድ ኤክስ ነው። ምን ነበር ሀምሳ ሺህ ብር ሦስት ሰዎች። ምን ነበር የመሰለሽ? እዚህ የተገኘው ለምንድን ነው? ከመጀመሪያው ስህተት ከሆነ አያምረው። አንዱ ፊደል ከአንዱ አይለኝም። ዝግጁ ዝግጁ የፍልስጤም ዋና ከተማ ማን ይባላል? የፍልስጤም ዋና ከተማ ማን ይባላል? የመጨረሻ ሶስተኛ ነው። እሺ፣ ሁለት አልሰማውህም፣ ድጋምልኝ። አንድ አንድ የመጨረሻ አንድ፣ ቆይቶ የፍልስጤም ዋና ከተማ ማን ይባላል? ሞክር። ዝም ብለህ ሞክር፣ የሆነ ነገር ሞክር። ኦኬ የተቋዋበሻ ሙስሊም ሴቶች ድርጅት ዋና ስራ አስኪያጅ ማናትይ ማ የተዋበሻ የሴቶች ድርጅት ዋና ስራ አስኪያጅ ማን ትባላለች? ኖርማል የተቋሀበሻ የሙስሊም ሴቶች ድርጅት ዋና ስራ አስኪያጅ ማን ትባላለች? የሆነ የተቋሀበሻ ምናምን አልክ። እኔ እንጃ ፍንጭ ስጠኛው። አልክ እኔ እንጃ ብያለሁ። ዚነት መሐመድ ይኸው በቃ መልሰዋለች እስሜ

የመጨረሻ ነው። የአግማስ ኢትዮጵያ ስራ አስኪያጅ የአግማስ ኢትዮጵያ ስራ አስኪያጅ ስሙ ማን ይባላል? ደንበል ቢሮ ቢሮ፣ ያኔ መስላለት ስራስከን ይከባል። አይ ቢሮ ቢሮ፣ የት ነው? በጣም አሪፍ አሁን፣ ኢንተረስቲንግ በነገራችን ላይ ሙሉ ለሙሉ ሊስቱም ደግሞ አይችሉም። የሆነ ነገር እኮ ይያዛል። በጣም የሚገርም ጥያቄ ነው። የአግማሽ ኢትዮጵያ ዋና ቢሮ የት ይገኛል? የአግማሽ ኢትዮጵያ የአግማሽ ኢትዮጵያ ዋና ቢሮ የት ይገኛል? ሦስተኛ የአግማሽ ኢትዮጵያ ዋና ቢሮ የት ይገኛል? የአግማስ ኢትዮጵያ ቢሮ የት ነው? ደንበል ደንበል። ወደዚህ መተያየት እንኳን አይቻልብን። መስማቱ ነው ከባዱ ሰይዲ እኛ ጥያቄው፣ ችግር እኮ የለም። ስመ ማን ነው ሊሆን ይችላል መልሱ ችግር የለም። መስማቱን ነው እኛ አሁን የሚፈልግ ነው። ግን በደንብ እየተሰማችሁ ነው? ወንድ ተረዳው። በጣም ጨምረሃል። እሺ፣ የመጨረሻው ጥግ ነው። እሺ፣ መርሃባ። አሁን ዘግየት ብላችሁ የገባችሁ እየተከታተላችሁ የምትገኙት የአግማሽ ኢትዮጵያ ለአምስት ተከታታይ ቀናት የተፈናቀሉ ወገኖቻችንን የማቋቋም ፕሮጀክት የገቢ ማሰባሰቢያ ላይ ነው ሶፊ ሶፊና እስማኤል እዚህ የቻሌንጅ ውድድር እያደረጉ ነው የሚገኙት። እያንዳንዱ ጥያቄ ቀርቦላቸው በሚሰሙት ድምጽ መሀል የጠያቂውን የከንፈር እንቅስቃሴና እንዲሁም ደግሞ ሀሳቡን ለመረዳት ሞክሮ መመለስ፣ ካልመለሱ ሀምሳ ሺህ ብር ያስነይታሉ፣ ያስተባብራሉ። አስር አስር ጥያቄዎች ሀያ ጥያቄ ቀርቦላቸዋል። በእያንዳንዱ ጥያቄ ወይም ደግሞ እያንዳንዳቸው በግለሰብ ደረጃ ሀምሳ ሺህ ብር ተዘጋጅቷል። ይህን ሀምሳ ሺህ ብር እንዲቀንስላቸው ለሚጠየቁት ጥያቄዎች መልስ እየሰጡ ነው የሚገኙት። በተለያየ የሶሻል ሚዲያ ፕላትፎርም ይሄን የምትከታተሉ እንግዲህ አምስተኛ ቀን የገቢ ማሰባሰቢያ ላይ ንያችሁን ማድረግ የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። መደወል ይቻላል። ከስር በምታዩት ስልክ ቁጥር አካውንቶችን ስክሪንሻት አድርጋችሁ ንያዎቹንም ሼር፣ ኮፒ ሊንክ፣ ታፕታፕ በማድረግ እዚህ ጋር እየተዝናናችሁ ወገኖቻችሁ እንድትረዱ ነው ይሄ ፕሮግራም የተዘጋጀው። መርሐባ ወደ ጥያቄያችን ልጅ አግማስ። ኢትዮጵያ ከተቋቋመ ጊዜ አንስቶ ለተፈናቃይ ወገኖች በብዙ ዘርፍ እገዛዎችን ሲያደርግ ቆይቷል። ከእለት ደራሽ እርዳታ ጀምሮ ወላጅ አጥ ህፃናትን በየወሩ በቋሚነት በመደገፍ የአልባሳት የአቅም ግንባታና መሰል የሰብአዊነት ስራዎችን በመከወን መሪ ቃሉን የሚመጥኑ እንቅስቃሴዎችን ከውኗል። መስኩን በማስፋትና የተፈናቃይ ወገኖችን የኑሮ ሁኔታ መቀየርና በቋሚነት ማደላደል እንደሚሻም መተማመን ላይ ተደረሰና ቀጣዩን እርምጃውን መተረ ተፈናቃዮቹ ሊሰማሩ የሚችሏቸውን ዘርፎች በመለየት የሚያስፈልገውን የፋይናንስና ሌሎች አቅርቦቶች በጥናት ላይ በተመሠረተ መንገድ የፕሮጀክት ቅርጹን ነደፈ፣ እንቅስቃሴም ጀመረ። ቀና በአዲስ መንፈስ የሚል መሪ ሐሳብ ታጠቀ። ያቀረቀሩ ቀና ይሉ ዘንድ ሥራ የለመዱ እጆች ዳግም የሕይወትን የተስፋና ዳግም የመንቃት መንገድ ይጀምሩ ዘንድ ነበር ውጥኖ እቅዱን ይዞ መንቀሳቀስ በጀመረ ግማሽ ዓመት እንኳን ሳይሞላ የመጀመሪያውን ምዕራፍ የመልሶ ማቋቋም ስራ ይፋ አደረገ። ባህርቡ ለሚገኙ ተፈናቃዮች የመጀመሪያውን የልብስ ስፌት፣ የብየዳ ስራ፣ የእንጀራ መጋገር፣ የፍየል ንግድ፣ ዳቦ ቤትና የውጭ ሀገር የስራ ስምሪት ላይ መካፈል የሚያስችሉ እገዛዎችን አደረገ። ለዚህም ከአምስት ሚሊዮን ብር በላይ ከተለያዩ ወገኖች ያሰባሰበውን ድጋፍ ፈሰስ አድርጓል። አሁንም ለወገናችን ተስፋ መሆን ሲደክመን የምንተው አይደለም በሚል መሪ ሀሳብ ይህንኑ እንቅስቃሴውን በተጠናከረ መንገድ ለመቀጠልና ተፈናቃዮቹን እንደ እድሜ እንደ ፍላጎትና እንደ አመችነቱ በሙሉ አቅም ወደ ስራ ለማሰማራት እንቅስቃሴውን ቀጥሏል። የዚህ ታላቅ እንቅስቃሴ አካል በመሆን የአግማስ ኢትዮጵያ የሰብአዊነት ዘመቻ ይደግፎ። አግማስ ኢትዮጵያ የሰብአዊነት እልፍኝ ስሜ ዝግጁ ነ እንደ አዲስ ክፍተ ተፈትለክ አይደለም። ድምፁ ቀንሷል። አቀኝነት አሁን ማሜ አሽሙር ነው። በደንብ ጨምርለት። እሺ፣ አሁን ይሰማል። እኔ ጋር አሁን ክላሲካል ብቻ ነው። ትንሽ አለፍ አድርገው ከድ። አይዋ መስኮት ቲዩብ ምን ያክል ሰብስክራይበሮች አሉት? መስኮት ቲዩብ ምን ያክል ሰብስክራይበሮች አሉት? 160 ሺህ ዝግጁ ነሽ? መሀል ላይ አርገዋል ከድምፅ ጋር ላይ አሁን አሪፍ። እሺ ሶፊያ፣ እሺ እስማዒል። እኮ ጥብቅናው እኮ ይበልጣል ከእንትኑ ከውድድሩ ሙሉ ለሙሉ እስላማዊ የሆኑ ባንኮችን ጥቀሽ። ሙሉ ለሙሉ እስላማዊ ባንኮችን ጥቀሽ። ሶስተኛ ሙሉ ለሙሉ እስላማዊ የሆኑ ባንኮችን ጥቀሽ። አሎሽ አቦኪ፣ ሁለት ሁለት ቀርሻል

ወላሂ ሙሉ ለሙሉ እስላማዩ የሆኑ ሁለት ባንኮችን እንጥቀሽ ነበር። ሀምዚ ባንክ ይኖራል፣ ኢማን ይሞታል። እሺ፣ ስድስተኛ ላይ ደረስነዋ። እሺ፣ ዝግጁ ነህ? በመስኮት ፖድካስት ከቀረቡ እንግዶች መካከል አራቱን ጥቀስ። በመስኮት ፖድካስት ከቀረቡ እንግዶች መካከል አራቱን ጥቀስ በመስኮት ፖድካስት ከቀረቡ እንግዶች መካከል አራቱ ጥቀስ። ሞክር ሞክር። ምንም አይሰማም። ሞክር ሞክር። ነገር ገመትከው? ምንም አልገመትክም። ምንም ቃል አላገኘህም። ረዥም በጣም አጭር ነው። እስካሁኑ ምንም የተለየ ነገር የለውም። ዝግጁ ዝግጁ ዝግጁ ነሽ ወይ? ዝግጁ ነሽ ወይ? እንደማይሰማ እርግጠኛ ነኝ። እሺ፣ ስድስተኛ ጥያቄ ለሶፊያ ስጦታ የሚለውን ነሽ እዳ ግጥሜ የጻፈው ማን ነው? እድገም፣ እድገም። ስጦታ የሚለውን ነሽ እዳ ግጥሜ የጻፈው ማን ነው? ስጦታ የሚለውን ነሽ እዳ ግጥሜ የጻፈው ማን ነው? ከዚህ በለጠ ላግዝሻለች። ሞክሪ፣ ሞክሪ ትራይ እንዲሮ አሉሼ ስጦታ የሚለውን ነሽ ዳ ግጥም የጻፈው ማን ነው? መሐመድ ፈረጅ አአ ወላሂ የሰራውት ማይደገመውን የደገምኩት አዲስ ፈጠራ ነው ያመጣሁት። መድገም አልነበረብኝም እኮ አራት ብዬ ዳዋዳ ሁሉ ሁሉ ደግሞ መጽሐፍና ስጦታ የሚለው የዚህ ገቢ ገቢ ማሰባሰቢያ መሪ ቃል ምን ይባላል? ቀና በአዲስ መንፈስ አይደለም። ሰባተኛ ጥያቄ ላይ ደርሰናል። ለሶፊያ ሬዲ። የባቡል ከይር የበጎ አድራጎት ድርጅት መስራች ስሟ ማን ይባላል? ይመቻል ይሄ ባይ የበዛበት ፊደል ለሊፕሲንክ በጣም ይመቻል። አይሆንም። ታናን ማህሙድ እንዲህ ስትል ሆነ ባባ ፊደል በባህሪዋ ማለት ነው። ባ ለሊፕሲንክ በጣም እና ምናምን። ዝግጁ? የኢትዮናስ ዩቱብ ቻናል ባለቤት ማን ይባላል? ኢትዮ ናስ ዩቲዩብ ቻናል ባለቤት ማን ይባላል? ለመዳ ከድር ነው። ምንድን ነው የመሰለ ጥያቄ። አሁን ያለንበት ወር ነው የመሰለኝ፣ ታላቁ ወር። ዝግጁ ነሽ? በከኛ ጋ ናቸዋ። በቅርቡ በሶስት ቴሌቪዥን ጣቢያዎች ውህደት የተመሰረተው ቴሌቪዥን ጣቢያ ምን ይባላል? ትንሽ ረዘም ይላል። ምንም ማድረግ አልችልም። በቅርቡ በሶስት የቴሌቪዥን ጣቢያዎች ውህደት የተመሰረተው ቴሌቪዥን ጣቢያ ምን ይባላል? ኢትኮፍ? አይደለም እኮ። በቅርቡ በጣም ቀላል። በጣም ተራ ጥያቄ ነው። ዝግጁ? እሺ፣ አምስት ሙስሊም ጋዜጠኞችን ስም ጥቀስ። አምስት ሙስሊም ጋዜጠኞችን ስም ጥቀስ። እስልምና ሌላ። አንዴ ድገምልኝ። አደግምም። ሶስት አልሞላው? ምንድነው አልሞላ? ድገምልኝ። አምስት ሙስሊም ጋዜጠኞችን ስም ሞክር። ምን ኖርማል ሰውነት እንደዚህ ያለ እንጂ ሶላት አንድ አምስት ሙስሊም ጋዜጠኞችን ስም ጥቀስ። እንዴት ነው አላመንክበትም? የአዲስ አበባ ከንቲባ ስሟ ማን ይባላል? አዳነዳአበልያቀድመውን ቃልህ ልትሽረው ነው። ባይ ያለበት ነገር አይሆንም አላልክም? አዲስ አበባ አልክ እኮ ዝግጁ። ከዚህ ቀጥሎ የሚለውን ስንኝ ደግመህ በለው። ምላሽ ባይኖረኝ የሚነላቀለብ በመሀል ሌላ ነገር ይቀላቅላል። አረ፣ አካልያልቄው ነው ብለው በደንብ ይበለኝ። ከዚህ ሰዓት ጀምሮ ሙሉ ጥያቄው ነው፣ ሌላ ነገር አላወራም። ከዚህ ቀጥሎ የምለውን ስንኝ ደግመህ በለው። ልሳም ባይኖረኝ እኔ የሚነገር ለሁሉ ደርሶ ፊዳ መሆኑ ክብሬ ነው። በፍቅር መሞት ስለእርሶ የኔ መንገድ ምንድነው? የመሰለ ጥያቄ፣ ሶፊያ ብታዘጋጀው ፕሮግራም ነው የመሰለ ሶፊያ የሚል ቃል የሰማው መሰለ ሚል የነበረው ጥያቄው። ከዚህ ቀጥሎ የምለውን ስንኝ ደግመህ በለው ይላል። ምን ልሳም ባይኖረኝ እኔ የሚነገር ለሁሉ ደርሶ ፊዳ መሆኑ ክብሬ ነው በፍቅር ለሞት ዝግጁ። ከስር ያለውን አረፍተ ነገር ደግመሽ በይ። ለወገናችን ተስፋ መሆን ሲደክመን የሚን ተውራ። ከስር ያለውን አረፍተ ነገር ደግመሽ በይ ለወገናችን ተስፋ መሆን ሲደክመን የምንተው አይደለም። የአግማሽ ኢትዮጵያ ሞቶ ነው አይደለም። ኧረ ትዕዛዙን በደንብ ስማ። ከስር ያለውን አረፍተ ነገር የመጨረሻ ልድገምልሽ። ከስር ያለው አረፍተ ነገር ደግመሽ በይ። እኔን እያየ በልልኝ። ረጅም ጽሁፍ ነው እዚህ ላይ ካላየው እንዴት ላም። ለወገናችን ተስፋ መሆን ሲደክመን የምንተው አይደለም ስለአግማሽ ኢትዮጵያ ነው የምታወራው። ሊሆን ይችላል አልቋል። አሳቡን እኮ አግኝተሽ ነበር። ትዕዛዙ ግን የሚለው ቀጥሎ ያለውን አረፍተ ነገር ደግመሽ በይው ነው። ሞተው እንደሆነ ተረድተሻል? ሞተውን ደግሞ ማለት ነበር። ለወገናችን ሲደክመን ምን ተው አይደለም የሚለውን እኮ እሱን መድገም። ሞራል ስጡልን! ሞራል፣ ሞራል፣ ሞራል፣ ሞራል አሁን ወደ ገደለውን እንገባ። ነው አረፍ ብሎ መቆሙ ራሱ ያደክማል። ሌላ ሌላ ቻሌንጅ ነው እሱ ራሱ።